ቢሊግርሀም ኢቫንጀሊስቲክ አሶሴሽን ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን ጋር በመተባበር ክርስቲያናዊ ሕይወትና የወንጌል ምስክርነት በሚል የተዘጋጀ ስልጠና አዲስ አበባና አካባቢው አጥቢያ ቤተ ክርስቲያናት ለተወጣጡ ተሳታፊዎች ተሰጠ። ከውጭ አሜሪካዊው ሚስዮናዊ ጆሸ ሱሊቫን በደቡብ አፍሪካ ውስጥ ታግቶ በነበረበት ወቅት የነበረ የሥነ ልቦና ቀውስ አስታወቀ። ሰላም ጤና ይስጥልን፣ ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላም እና ጸጋ ለእናንተ ይሁን። ከእናንተ ጋር አብረናችሁ የምንቆየው እኔ ጽጌ ሬዳ አለሙ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። ቢሊ ግርሃም ኢቫንጀሊስቲክስ አሶሴሽን ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን ጋር በመተባበር ክርስቲያናዊ ሕይወትና የወንጌል ምስክርነት በሚል የተዘጋጀ ስልጠና አዲስ አበባና አካባቢው አጥቢያ ቤተ ክርስቲያናት ለተወጣጡ ተሳታፊዎች ስልጠና ተሰጠ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ግንቦት ቀን 7 2017 ዓ ም ቢሊግራም ኢቫንጀለስቲክ አሶሲሽን ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን ጋር በመተባበር ክርስቲያናዊ ሕይወትና የወንጌል ምስክርነት በሚል ርዕስ የተዘጋጀ የወንጌል ስርጭት ስልጠና አዲስ አበባና አካባቢው ክልል ለሚገኙ አጥቢያ ቤተ ክርስቲያናት ለተውጣጡ ተሳታፊዎች ተሰጥቷል። በመርሃ ግብሩ ላይ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሙ አበበ፣ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ሚሽን መምሪያ ክፍል ኃላፊ የሆኑት ዶክተር ቀለሜቃና ቢሊግራም ኢቫንጀሊስቲክ አሶሴሽን የኢትዮጵያ የወንጌል አገልግሎት ቢሮ ክፍል ኃላፊ የሆኑት አዲሴ አማዶ ተገኝተዋል። ስልጠናውም የአሰልጣኝ ሰልጣኝ የተዘጋጀ በመሆኑ ቀደም ሲል ለመቶ 20 አገራት ይህን ስልጠና ሲሰጥ መቆየቱም ተገልጿል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሞ አበበና የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ሚሽን መምሪያ አገልግሎት ክፍል ኃላፊ የሆኑት ዶክተር ቀለሜ ቃና የመክፈቻ ንግግር ያደረጉ ሲሆን እኔ የሚረባህን ነገር የማስተምርህ አምላክህ እግዚአብሔር ነኝ የሚለውን የእግዚአብሔርን ቃል ትኩረት በማድረግ ሁሉን ለጌታ ክብር እንዲሆን አማኞች በማስተዋል ሁሉን ማድረግ አለብን ብለዋል። አያይዘውም ለወንጌል አማኞች እንዲህ ያሉ ስልጠናዎች በስፋት መሰጠት እንዳለበት ያሳሰቡ ሲሆን የወንጌል አማኞች ቀድሞ በትጋት ወንጌልን ተልእኮ በምድሪቱ ላይ አገልግለው ያለፉት አባቶችን ፈለግ በመከተል ወንጌልን ማሰራጨት እንዲሁም ገና ወንጌል ያልተዳረሰባቸው ስፍራዎች በሀገራችን ብሎም በዓለም ዙሪያ ያልዳኑ ነፍሳት ስለሚገኙ ከወንጌል አማኙ ጸሎትና የወንጌል ስርጭት ላይ መሳተፍ እንዳለባቸው አሳስበዋል። ይህን ስልጠና ላዘጋጁና ላስተባበሩ አካላት እንዲሁም ለቢሊግርሀም ኢቫንጀሊስትክ አሶሲሽን ምስጋና በማቅረብ ቀጣይነት ያለው ስራ እንደሚሰራም ተናግረዋል። አሁን ደግሞ ይሄንን ፕሮግራም እንዴት አድርገን ነው ቀጣይነት ባለው ሁኔታ መጠቀም የምንችለው የሚለውን ከቢሊግራም ኢቫንጀሊስቲክ አሶሴሽን የእኛ አገር ተወካዮች ጋር ስንነጋገር ነበረ። ዛሬ ይህንን መድረክ እግዚአብሔር አዘጋጅቶ ወደ ታች የምናወርድበትን መንገድ ስለከፈተልን ሁኔታ ስላመቻቸልን የእግዚአብሔር ስም እየተባረከ ይሁን። የዛሬውን ቀን ይህን ማለዳ አዘጋጅተው አብ ወልድ መንፈስ ቅዱስ ሥላሴ አንድ አምላክ በሰማይ የመከረው ነገር ይዘው በእኛ መካከል ተገኝቷልና ና እዚህ ጊዜ እግዚአብሔር የሚረባንን ነገር እንደሚሰጠን እንደሚያስተምረን አምናለሁ። በተለይ ከወንጌል ጋር ተያይዘው ስልጠና ሁል ጊዜ መስጠትን መቀበልን ማግኘትም አለብንና እንደገና እንደገና መማር አለብን። ቤተ ክርስቲያን በምድር ላይ የምትኖረው እኛ የምንኖረው የጌታን ዋና የሆነው የታላቁን ተልእኮ ወደፊት ለመግፋት ነው። ቤተ እምነቶችና ማህበረ ምእመናን የዘላለምን ሕይወት የሆነውን ወንጌል አማኞች ሁሉ እንዲሰብኩ እንዲያስተውሉ ግብን ያደረገ ስልጠና መሆኑን ለዝግጅት ክፍላችን የቢሊግርሀም ኢቫንጀልስቲክ አሶሴሽን የኢትዮጵያ የወንጌል አገልግሎት ክፍል ኃላፊ የሆኑት አዲሴ አማዶ ገልጸዋል። ዛሬ በዚህ በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽህፈት ቤት የተዘጋጀው የክርስቲያናዊ ሕይወትና ምስክርነት ስልጠና ባለፉት ጥቂት ወራት ሲካሄድ የነበረው ቀጣይና ወደፊት ዘላቂ እንዲሆን የታሰበ የስልጠና ፕሮግራም ነው። ዋና ትኩረቱም ቤተ እምነቶችና አጥቢያ ቤተክርስቲያናት፣ ማህበረ ምእመናን ይህንን ስልጠና በየሚሄዱበት ቦታ ሁሉ በየአጥቢያቸው በየመዋቅሩ እንዲሰጡና ይህ የጸና እንዲሆን ተቋማዊ እንዲሆን ዘላቂ ስልጠና እንዲሆንና በዚህ ምክንያት ደግሞ በርካታ ወንጌልን ያልሰሙ ሰዎች በቤተሰብ በጎረቤት በስራ ቦታ በትምህርት ቤት ሰዎች በሚንቀሳቀሱባቸው ቦታዎች ሁሉ የዘላለምን የሕይወት ወንጌል አማኞች ሁሉ እንዲሰብኩ እንደገና ደግሞ እንዲከታተሉ፣ እንዲጸልዩ ደቀ መዝሙር እንዲያደርጉ ግብ ያደረገ የስልጠና ፕሮግራም ነው። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ይህንን ለማስቀጠል ዝግጁ ስለሆነች በቢሊ ግርሀም አሶሴሽን ስም አመሰግናለሁ። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የወንጌል ስርጭት አገልግሎት ክፍል አስተባባሪ የሆኑት ወንድም በላይ ሱጋሞ በበኩላቸው በተሻለ አቅም የተሻለ የወንጌል ስርጭትን ለማድረግ መዘጋጀታቸውን ተናግረዋል። ዛሬ እንግዲህ በዚህ በወንጌል ስርጭትና በቤተሰን ተከላ ላይ ተከላላይ እግዚአብሔር ያዘጋጀልን በቢሊግርሀም ኢቫንጀሊስቲክ አሶሴሽን አማካይነት የሚሰጠውን የወንጌል ስርጭት ስልጠና እኛም በዋና ቢሮ ከአዲስ አበባ አንዳንድ አጥቢያዎችና እንዲሁም ከኛ ቢሮ ሰራተኞች አስተባብረን በጣም መልካም ጊዜ ነበረ። ዋናው ዓላማ ምንድን ነው? እንግዲህ በተሻለ አቅም የተሻለ ወንጌል ስርጭትና የቤሳን ተካላ ለመስራት ይህ ትልቅ እድልና ትልቅ ግብአትም የስልጠና እቃዎችን ማቴሪያሎችንም ፕሮቫይድ እየሰጡን ስላሉ ይህን ተጠቅመን የተሻለ የበለጠውን ወንጌል ለመስበክና ለማሰራጫት ለመነሳሳት ቆርጠናል። አሰልጣኞችም ቢሮም ከእኛ ጋር አብሮ ነበሩ፣ ዋና መሪዎቻቸው። በጣም መልካም ጊዜ ነበረ። ክብር ለእግዚአብሔር ይሁን። ሌሎቻችሁም እንግዲህ ይህን አጋጣሚ እንዲጠቀሙ በተለይ በኢትዮጵያ ቃለ ሕይወት ቤተክርስቲያን ዙሪያ ያላችሁ እንግዲህ አጥቢያዎች፣ ቀጠናዎች፣ ህብረቶች ተረባርባችሁ፣ ሁላችንም ተያይዘን እንደ ስልታዊ ቅዳችንም ለመቶኛ ዓመት ላለን እቅድ በጣም ግብአት ነው። የቢሊግርሀም ኢቫንጀሊስቲክ አሶሴሽን ያዘጋጀው ስልጠና ፕሮግራም እና አበረታታቸዋለሁ። ክብር ለእግዚአብሔር ይሁን። በጣም መልካም ጊዜ ነበረ። አመሰግናለሁ። በመሠረተ ክርስቶስ መካከለኛው ስምጥ ሸለቆ ክልል ባቱና ዙሪያው ሁለት መቶ ሰዎች የውሃ ጥምቀት ወሰዱ። በመሠረተ ክርስቶስ ቤተ ክርስቲያን መካከለኛው ስምጥ ሸለቆ ክልል ባቱና ዙሪያው ከሚገኙ አራት አጥቢያዎች ስርጭት ጣቢያዎች የተውጣጡ ሁለት መቶ የደህንነት ትምህርታቸውን ባለፉት ወራት ተከታትለው ያጠናቀቁ አማኞች በባቱ አጥቢያ አማካኝነት የውሃ ጥምቀት ስርዓት ፈጽመዋል። በተመሳሳይ በያዝነውም ዓመት በዚህ አካባቢ የምትገኘው የመቂ መሠረተ ክርስቶስ ቤተ ክርስቲያን አንድ መቶ ስምንት ሰዎችን ማጥመቋ የሚታወስ ነው። ዘገባው የክርስቲያን ኒውስ ነው። በግሬስ ክርስቲያን ሚዲያ የተዘጋጀው ግሬስ ቶርናመንት የእግር ኳስ ውድድርን አስመልክቶ ጋዜጣዊ መግለጫ ተሰጠ። ግሬስ ቶርናመንት ማህበረሰባችንን ለስፖርት ለማብቃትና እርስ በርስም ተቀራርቦ ስፖርታዊ ባህልን እንዲያዳብር ለማስለመድ የተዘጋጀ የእግር ኳስ ውድድር እንደሆነ ተገልጿል። በእግር ኳስ ጨዋታ ውስጥ ለመያያዝና ማህበረሰባችንን ለመጥቀም ለበጎ ዓላማ የተዘጋጀ መሆኑንም ገልጸዋል። በዚህ የእግር ኳስ ውድድርም 16 ቡድኖችን የሚሳተፉ ሲሆን በሰላምና በፍቅር ለወንጌል ምሳሌነት የሚሆን መልኩ እርስ በርስ ውድድራችን እናደርጋለን ተብሏል። እግር ኳስ ዘርፍ ብዙ ጥቅሞች እንዳሉት እናምናለን በማለት ተናግረዋል። ቶርናመንት የፊታችን ቅዳሜ የክብር እንግዶች የቤተ ክርስቲያን መሪዎችና አገልጋዮች በተገኙበት ግንቦት 9 2017 ዓም ከ9 ሰዓት ጀምሮ በቡልቡላ ሜዳ ላይ የሚከናወን ሲሆን የመክፈቻ ጨዋታውን በናዝሬት ቡድንና በዘጻት ቤተ ክርስቲያን ቡድኖች መሀል የሚደረግ ጨዋታ እንደሚጀምር ተገልጿል። ዘገባው የክርስቲያን ኒውስ ነው። ውድ ተመልካቾቻችን አሁን ደግሞ ወደ ውጭ ሀገር መረጃዎች እናልፋለን። አሜሪካዊ ሚስዮናዊ ጆሽ ሱሊቫን በደቡብ አፍሪካ ውስጥ ታግቶ በነበረበት ወቅት የነበረ የስነ ልቦናን ቀውስ አስታወቀ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ሚሶናዊው ጆሸ ሱሊቫን ከክርስቲያን ፖስት ጋር ባደረገው ቃለ ምልልስ ባለፈው ሚያዝያ ወር በአገልግሎት ላይ በነበረበት ደቡብ አፍሪካ ባልታወቁ ወገኖች ታግቶ ለስድስት ቀናት በቁጥጥር ስር መቆየቱን ገልጿል። ታዲያ በአጋቾቹ እጅ በቆየባቸው ስድስት ቀናት ህልሙ ሁሉ ቤተሰቡን እንደገና ማግኘትና ወደሚወደው አገልግሎቱ መመለስ እንደነበረም አያይዞ ገልጿል። የ ሰላሳ አራት አመቱ ሚሶናዊው ነጻ የወጣበትን ሂደት ለክርስቲያን ፖስት ሲናገር እጅግ በጣም ተስፋ ቆርጦ በነበ በረበት ጊዜ የደቡብ አፍሪካ ልዩ ኮማንዶዎች ድንገት ወደ ስፍራው ደርሰው ከአጋቾቹ ጋር የቶክስ ልውውጥ ማድረጋቸውን በዚህ ውጊያ ውስጥም የሶስት ሰዎች ውድ ሕይወት ማለፉና እርሱ ግን አንዳች ጭረት እንኳን ሳይደርስበት ነጻ መውጣቱን ተናግሯል። ይሁንና ያ ከሞት ጋር በአንድ እርምጃ ብቻ የተላለፈበት አስፈሪ ትንግርት የመሳሪያው ድምፅ፣ የባቡሩ ዱሽታ፣ የሰዎች መቅሰልና ሞት ወደ እዝነ ልቦናው እየመጣ እንደሚረብሸው ገልጿል። ባለፈው ሚያዚያ ሶስት ደቡብ አፍሪካ ውስጥ በማዘርዌ በምትገኘው ፌሎሺፕ ባፕቲስት ቸርች ስለ መንፈስ ቅዱስ ፍሬዎች በማስተማር ላይ ሳለ መታገቱን አስታውቆ አጋቾቹ አፈሙዝ አናቱ ላይ በመደቀን እርሱን ለመልቀቅ ረብጣ ዶላሮች እንደሚፈልጉ በስልክ ከቤተ ክርስቲያን ጋር ድርድር መጀመራቸውን አስታውሷል። የደቡብ አፍሪካ የጸጥታ አካላት ጉዳዩን እንደሰሙ ነገሩን በትዕግስት ይዘው እየተንደረደሩ ከስድስት ቀናት መቆየታቸው የተናገረው ጆሽ በመጨረሻም እርሱ ታግቶ ለቀናት የቆየበትን ቤት በስልት በመክበብ በሶስት አጋቾች ላይ የመጨረሻውን እርምጃ መውሰዳቸውንም ገልጾ እርሱ ግን እንዴት ነፃ እንደወጣ እንኳን ባላወቀው ቅጽበት ራሱን በፖሊሶች እጅ ላይ ማግኘቱ የጌታ ተአምር፣ ሲል ገልጿል። እውነትም የጌታ ተአምር። ክርስቲያን ፖስት እንደዘገበው ቺምፖንዚዎች ሕመማቸውን ለመፈወስ ዕፅዋት እንደሚጠቀሙ አንድ ጥናት አስታወቀ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በኦክስፎርድ ዩኒቨርሲቲ ተመራማሪዎች የተደረገ አንድ ጥናት የዱር ቺምፓዚዎች ራሳቸውና ሌሎች ቺምፓዚዎችን ለማከም እጽዋትን እንደሚጠቀሙ አሳይቷል። የኦክስፎርድ ዩኒቨርሲቲ የሳይንስ ተመራማሪዎች ቡድን በኡጋንዳ ቡንዳንጎ ጫካ ውስጥ ለስምንት ወራት ያህል የዱር ቺምፓዚዎችን ሲከታተሉ ቆይተዋል። ታዲያ ተመራማሪዎቹ በቆይታቸው ቺምፓዚዎች በተለያየ ምክንያት የተጎዳ አካላቸውን ለመፈወስና ሌሎችን ለመርዳት መድኃኒት ያላቸውን ተክሎች እንደሚጠቀሙ ቀርጸው መዝግበው ይዘዋል። በአስቸጋሪ የደን ህይወት ውስጥ ስምንት ወራትን ካሳለፉት የጥናት ተመራማሪዎች መካከል ዶክተር ኦሌዲ ፍሬማን የተፈጥሮ ሕክምናን ሚስጥር ለማወቅ ከፈለግን የዱር እንስሳትን መንገዱን እያሳዩን ነው ብለዋል። በተጨማሪም ዶክተር ፍሬማን እነዚህ እንስሳት የተቸገሩትን በመለየት ምላሽ ሊሰጡ ይችላሉ ማለታቸውን ዩፒአይ ዘግቧል። ውድ ተመልካቾቻችን ለዛሬ የያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብረ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።